ሰላም ጤና ይስጥልኝ። የመንጊዜም ሚዲያ ቤተሰቦች እንደምታውቁት ዛሬ አለም አቀፉ የሴቶች ቀን እየተከበረ ይገኛል። እኔም ይህንን ቀን ምክንያት በማድረግ መምህርት፣ ጸሐፊ፣ የኢትዮ ንቃት ሚዲያ መስራች እና የፖለቲካ ተንታኝ መስከረም አበራን ለማሰብ ወደድኩ። ዛሬ በእስር ላይ የምትገኘው መስከረም አበራ ጎበዝ ተናጋሪ እና ጸሐፊ፣ ሩህሩህ፣ በሀሳቧ ተስማማንም አልተስማማንም ለምታምንበት ቀጥ ብላ መቆም የምትችል እና አስፈላጊውን መስዋዕትነት የምትከፍል ጠንካራ ሰው ነች። የዘውግ ፖለቲካ ሥረ መሰረቶች የተሰኘው መጽሐፏ ላይ አድርገ ነው ከነበረው ቆይታ ቀንጭብ ያስደምጣችኋለሁ። ለመሆኑ መስከረም የመጽሐፏን መታሰቢያ ያደረገችው ለእነማን ነበር? ይህ መጽሐፍ መታሰቢያነቱ ሰብአዊነትን ታማኝነትንና ሰውን ሁሉ ወገን የማድረግን ልዕልና ላስተማሩኝና ላስደነቁኝ በጎ ምግባራቸው ከምስላቸው ጋር ቀጥሎ ለቀረበው የደግነት የአስተዋይነትና የታማኝነት ተግባራዊ መምህሮቼ ይሁንልኝ ብላለች። እነዚህ ሰዎች እንግዲህ ማን ናቸው ለሚለው በደልን ሳይቆጥሩ ጥፋት በጥፋት እንደማይታረም ያወቁ፣ ይህንንም በተግባር ላስተማሩ የጋሞ አባቶች እና የአባቶችን ልመና ሰምተው ከጥፋት የተመለሱ የጋሞ ወጣቶች እና መታሰቢያነቱ የመጻፏ ላይ ራሱ ባልተለመደ አይነት ሁኔታ ነው የምታነሳቸው አካላት የተለያዩ ናቸው እና ደግነትን የትውልድ መቀጠልን መልካምነትን የምናይባቸው አንድነትን ሊያስተምሩ የሚችሉ አሁን እነዚህ የጋሞ አባቶች እንግዲህ እንደምታስታውሱት ያኔ በደረሰ ዘውግ ተኮር ጥቃት ወጣቶች ተናደው ሊያጠፉ የነበረው ሕንፃ ነበረ የኦሮሚያ የተባለ እና እንዴት ሆነው ነበር የተከላከሏቸው የምናስታውሰው ነገር ነው። ምናልባትም የረሳችሁት ብትኖሩ እንደዚህ በምስሉ ላይ እንዳለው ተንበርክከው ነበረ እንግዲህ ወጣቶቻቸውን የመለሱት ከጥፋት ማለት ነው። እንደዚህ አይነት አባቶች ብዙ ቢኖሩን ኖሮ አሁንም የምናየውን ጥፋት እናይ ነበር ወይ? አንተ የበለጠ አድርገህ መልስለት የእኛ ከሌ የተባለ ሰው ተነግቷል። አንተ ደግሞ የነሱን ይህንን ያህል ንካ አይነት ነገር ነው እንጂ አይ ስለ ትውልድ መቀጠል ካስፈለገ ስለ ፍትህ ማሰብ ያስፈልጋል፣ ስለ በቀል ሳይሆን በሚል እሳቤ ቆም ብለው አስበው እንደዚህ አይነት መተላለቅ እንዳይመጣ የሚያደርጉ አባቶችን ክብር ሰጥቶ በመጽሐፏ ላይ አንደኛው መታሰቢያነቱን ለእነሱ እና ለወጣቶችም ደግሞ እነዛን አዛውንቶች ሰምተው ለተመለሱ ወጣቶች ከጥፋት ነው ያዋለችው። ሁለተኛው ደግሞ ለማን ነው የሚለውንም እንደዚሁ ስክሪኑ ላይ ማየት ትችላላችሁ። ስክሪኑ ላይ የሚታዩት ሰዎች ምናልባት ደብዘዝ ካለ የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ ሰባት ሰባ ሰባት በደብረ ዘይት በአሳዛኝ ሁኔታ በተከሰከሰበት ወቅት ከዓለም ዳርቻ መጥተው በቀያቸው ሕይወታቸው ላለፈ የዓለም የሰው ዘሮች ሁሉ ሐዘን ለተቀመጡ ካልሞላ ጎጇቸው ቀንሰው ተረፋቸው ለግሰው ከ12 ቀን እስከ ሙት ዓመት መታሰቢያ ደግሰው ለሰው ልጅ ሁሉ ላዘኑ የቢሾፍቱ ወይም ደብረ ዘይት አካባቢ ልበ መልካም ኢትዮጵያውያን ብላ ነው ያሰበቻቸው። እነዚህንም ሰዎች ማለት ነው እንግዲህ። እና የእነዚህም ሰዎች ሀዘን መቀመጥ እንደዚሁም ደግሞ ማሰብ ሟቾቹን፣ ይሄ ደግሞ ከኢትዮጵያውያንም የተሻገረ ነው። እዛ ቦታ ላይ እንግዲህ አደጋው የደረሰባቸው የተለያየ አይነት ዜግነት ያላቸው ሰዎች ናቸው። እና ለእነሱ እንዴት ሲያለቅሱ እንደነበር፣ እንዴት ሲያነቡ እንደነበር፣ እንዴት ሲያስቧቸው እንደነበር እናስታውሳለን። እና ሰው መሆን ይህንን ነው የሚል ትርጉም የሚሰጡን ሰዎች ናቸው። እነዚህ ሰዎች መታሰቢያ እንዲኖራቸው በመጽሐፉ አማካኝነት አድርጋለች ማለት ነው። ሌላው እንግዲህ በምስሉ ላይ እንደምታዩት ኢትዮጵያዊቷ ከኤርትራዊት ጎረቤታቸው ከሀያ ዓመት በፊት የተረከቡትን መለሱ ይላልና እና የቢቢሲ ዜና ነው። ወይዘሮ ሻሸቱ ንጉሴ የጣይም የጎንደር ከተማ ነዋሪ ናቸው። መጀመሪያ ቀበሌ ሶስት ነዋሪ የነበሩት በኋላ ላይ ግን እዚያ ጎንደር ውስጥ ደብረ ብርሃን ስላሴ ቤት ገዝተው ገብተው፣ በወቅቱ የፍርድ ቤት ሰራተኛ ነበሩ። እንድያለ ይቀጥላል እና ከሀያ ዓመት በፊት የተረከቡትን ነው የመለሱት እና ስለነሱ ደግሞ ምን ብላለች የሚለውን ላንብብላችሁ ቤቱ የኤርትራ ጦርነት ወቅት ከኢትዮጵያ እንዲወጡ የተገደዱ የኤርትራዊ ጎረቤቶቻቸውን ቤት በአደራ ተረክበው ለረጅም ዘመን አደራቸውን ጠብቀው የቤት ኪራዩን በባንክ አጠራቅመው ደህና ቀን ሲመጣ ለባለቤቶች እናስረክባለን ብለው ይህንን ያደረጉ የጎንደር ከተማ ነዋሪ ወይዘሮ ሻሽቱ ንጉሴ እንዲሁም በደብረ ማርቆስ እና ባህርዳር ከተሞች የኤርትራዊ ጎረቤቶቻቸውን ዕቁብ ገንዘብ በማስቀመጥ ቀን ሲያልፍ ከነ እምነታቸው ያስረከቡ ኢትዮጵያውያን ትላለች። እንግዲህ ይሄ መቼ ነው የሚሆነው? ዘመን ይመጣል ወይ? በፍጹም የማይመስል ነገር ነበረ እና ከሀያ ዓመት አመት በላይ ግን ቤት ኪራዩን እያስቀመጡ ሲመጡ ማስረከብ። እንግዲህ በዚህ ዘመን ሰዎች በቅርብ ከሚባል ቤተሰቦቻቸው እንኳን ምን አይነት ማጭበርበር የሚፈጽሙበት እየገደሉ ጭምር የሚዘርፉበትን ነገር በምናነብበት ዘመን ደግሞ እንዲህም አይነት ደግሞ ሰዎች አሉ የሞላቸው የደላቸው ሳይሆኑ ለዛውም፣ ነገር ግን ምንም አይነት ስስት ሳይገባቸው ሳያሳሳቸው ለችግር የላውለው ሳይሉ እንደዚህ አድርገው የጠበቁ ሰዎች ነበሩና በፎቶግራፉ የሚታዩ የደብረ ማርቆስ እንግዲህ እዚኛው ላይ ከላይ ያሉት የጎንደር ነዋሪ ናቸው ከኤርትራዊ ጎረቤታቸው ከነበሩ ጋር ከታች ያሉት ደግሞ የደብረ ማርቆስ ነዋሪዎች ናቸው። የባህር ፎቶግራፍ ማግኘት አልቻልኩም። እነዚህ ሰዎች ሕይወት ማለት ዛሬ ብቻ እንዳልሆነ የተረዱ ከሁሉም በላይ ክፉ በሚመስል ወቅት ነገ በጎ ቀን እንደሚመጣ የተረዱ ታማኝነታቸውን የጊዜ ርዝመት ያላደበዘዘው ከፍ ያለ የስብና ማማ ላይ የደረሱ በመሆናቸው አስደንቀውኛልና ላስደነቁኝ በሙሉ መታሰቢያ እንዲሆንልኝ እወዳለሁ ትላለች እና መታሰቢያነቱ በራሱ በጣም ስለሚስበኝ ነው እዚህ ጋ። ያነሳሁት እንደዚህም አይነት ሰዎች አሉን የሚለውንም ጭምር ነው ያሳየችው። ለዚህም እንግዲህ ክብር ይግባት። ወደ መጽሐፏ ወደ ሌላው ክፍል ደግሞ እናልፋለን። ማንነትን በተመለከተ እንግዲህ የዘውግ ፖለቲካ ስለሆነ መጽሐፉ የሚያተኩረው ማንነት ምንድን ነው የሚለው ላይ በምናወራበት ጊዜ የሰጠችው አስተያየቶች ነበሩ። ከእሱ እንጀምር እስኪ እነት ብዙ ነው አሁን እኛ በኛ ሀገርም እንደገና የተላለቁ ሀገራት አሉ እንደ ሩዋንዳ በማንነታቸው ምክንያት። እና ማንነት በጣም ማለት ምን ልበል ናቹረል በሆነው ሁኔታ ወይም ነባራዊ በሆነው ሀል ማንነት ብዙ ነው። ብዙ ክር አለው። አንድ ሰው ማት ማንነቶች ነው ያሉት ብዙ ማለት ነው። እና በነዛ ማንነቶች ደግሞ የህይወት ጥያቄያችን ይመለሳል። ለምሳሌ አንድ ሰው አርብቶ አደር ቢሆን የኢኮኖሚ ማንነቱን ጥያቄ የሚያመጣበትን ጥያቄ የሚመልስ በአርብቶ አደርነቱ ሙስሊም ነው ካልሽ ደግሞ የሰው ልጅ ማምለክን ይፈልጋል ሃይማኖታዊ ማንነት አለው ያንን ጥያቄ ከአምላኬ ጋ ያለኝ ግንኙነት በሚለው ደግሞ የሚመልስለት የእስልምና ፕርንስፕል ነው ክርስቲያን ነው ካልሽ ደግሞ በመጽሐፍ ቅዱስ ሙስሊም ነው ካልሽ በቁርአን ያንን ተከትሎ የሚያደርገው ድርጊት ማንነቱን ይወስናል የሃይማኖት ማንነቱን እንደገና ደግሞ አባትነት ደግሞ አለ። ዘረን ለመተካት ሲሄድ ደግሞ አባት ይሆናል። አባትነት ደግሞ ሌላ ማንነት ነው። እንደገና በሚናገረው ቋንቋ ደግሞ እንደዚህ የዚህ ዘውግ አባል ነኝ ወይም በባህል ደግሞ እንደዚህ ከዚህ አካባቢ የመጣሁ እያልሽ ስትሄጂ እንደገና በከተማው ከሄድሽ ደግሞ አንድ ሰው ኢንጂነር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ መምህር ሊሆን ይችላል። እነሱም ማንነቶች ናቸው። ይሄን ማንነት ከሚጋሩ ሰዎች ጋር ይጋራል እና ማንነት ብዙ ነው። በአጠቃላይ ግን ስታት የሚሆነው ምን ሲሆን ነው? አንድን አንድ ብቻ ማንነት አለኝ ወይም ካሉኝ ማንነቶች ሁሉ እኔ እውቅና ንሰጠው ሚበልጥብኝ ይሄኛው ነው ሌሎቹን ሁሉ ገደል አስገብተን በዚኛው ማንነት ብቻ መሄድ ስንጀምር የነጠላ ማንነት አክራሪነት ይመጣል ማለት ነው እና ማንነት ደግሞ አንድም አንድ ከሆነ በተለይ ሚኒንግለስ ነው ሚኒንግፉል የሚሆነ የማንነት የማንነት ትርጉም ብዙ አርገሽ ስታይ እና ይሄ ነው ማንነት ብዙ ነው በተፈጥሮ አንድ ማንነት አለኝ ማለት ስተት ከመሆኑን ባሻገር ለእልቂት የሚጋብዝ ነገር ነው እና የሩዋንዳንም ጉዳይ ለምሳሌ አንስቻለው የ ምንድነው የህንድንም አንስቻለው ህንድ ላይ ወይ ሂንዱነት ወይም ሙስሊምነት ብቻ ነው ማንነታችን ብለው ተራርደዋል፣ ተላልቀዋል። ሩዋንዳ ላይ ደግሞ ቱትሲ ብቻ ነው ወይም ሁቱ ብቻ ነው ማንነቴ። እናንተ ደግሞ ቱትሲ ብቻ ናችሁ አፍሪካውያን አይደላችሁም፣ ሩዋንዳውያን አይደላችሁም አይደላችሁም ቱትሲዎች ናቸው። ከቱትሲም ደግሞ አልፎ ኮክሮች ብሎ ዳውንግሬድ አድርገው ሞት ነው የሚገባችሁ። እናንተኛ ስላል መስተላችሁ ቱት ስላልሆናችሁ ሞት ነው የሚገባችሁ። እንደገና ከዚህ በፊት ያደረጋችሁብን ነገር አለ። እሱም ደግሞ ከውቱነታችሁ የተነሳ ነው ማለት ከቱትሲነታችሁ የተነሳ ነው። ቱትሲነት ማለት ክፉነት ነው ከሚል ነገር ጋሶች ተደርጎ ሰዎች ተላልቀዋል። እና ማንነትን ነጠላ ማድረግ በጣም አደገኛ አካሄድ ነው። ግን ማንነት ኖርማሊ ተቆሟል መምህር፣ የትኛው መምህር? በመምህርነት ራሱ ሰዎች አንድ አይደንቲቲ ሊኖራቸው አይችልም። አንደኛ ደረጃ የሚያስተምር ሰው አለ፣ ዩኒቨርሲቲ የሚያስተምር ሰው አለ፣ የፋብሪካ ሰራተኛ ሎወር ወርከር አለ፣ የጉልበት ሰራተኛ አለ፣ ማኔጀር አለ። ሁለቱም ግን የጉልበት ሰራተኛው መደብ ናቸው እና ኢቭን የሰራተኛ መደብ የሚለው ብቻ እንኳን ሰዎችን ማንነታቸውን ሊገልጽ አይችልም እና ማንነት ሰፊ ነው፣ ብዙ ነው፣ ዳይቨርስ ነው። እንደዛ ለማለት ነው የመጀመሪያው ቻፕተር እሺ፣ እንግዲህ አሁን የነጠላ ማንነት ጉዳይ ነው። አንዱም ለዚህ ሁሉ ችግር የዳረገን ብዬ አስባለሁኝ እና መስኪን በመጻፏ በሰፊው የሄደችበት ጉዳይ ነው። ሰዎች በተለይ በሀገራችን ሁኔታ ሪዮትን ሲያስቡ ምንድነው ቶሎ ወደ አይምሯቸው የሚመጣው የዘውግ ማንነቷ ከዛ ውጭ ጾታ፣ ስራ፣ ሃይማኖት እንደዚሁም የተለያዩ ፍላጎቶች ምናምን የሚባሉት ነገሮች እንኳን ብዙ ዋጋ ያላቸው እየሆኑ አይደለም ያሉት እና ሰዎች ራሳቸውን እንዴት ነው የሚገልጹት ብለን ስንል የዘረዘረቻቸውን ከሙያ፣ ከሃይማኖት፣ ከፆታ ኢቭን ወላጅ መሆን አለመሆኑ በጣም ብዙ አይነት ነገሮች የአንድ ሰው መገለጫ የሆኑ ማንነት ሊባሉ የሚችሉ ነገሮች ቀርተው ማንነት ማለት ዘውግ ብቻ ነው አማራ፣ ኦሮሞ፣ ትግሬ፣ ሀዲያ፣ ከንባታ ምናምን የሚባለው ነገር ብቻ ነው የሚል ነው እንግዲህ በእኛ ሀገር ውስጥ የሌለው ያለው እና ብዝሃ ማንነቶችን በሙሉ የማያስብ በዛ ማንነት ሲባል ራሱ የምናስበው ከዘውግና ከዘውግ ከዘው አንጻር የተለያዩ ዘውጎች ለማለት ነው እንጂ በአንድ ሰው ውስጥ ራሱ የተለያዩ ማንነቶች ይኖራሉ የሚለው እሳቤ የቀረበት እና በዘውግና በዘውግ ብቻ የምንተያይበት አይነቱ ነገር ምን አይነት ጥፋት እያመጣ እንደሆነ በሰፊው የዘረዘረችበት መጽሐፍ ነው። ሌላው ለምንድን ነው ዘውግ የሚለውን ቃል የመረጠችው የሚለውንም እንደዚሁ ለአድማጮች እንድትናገር በወቅቱ ጠይቂያት ነበር። እንግዲህ እኔም በተለያየ ጊዜ የሚቀርብልኝ በፊት በፊት በተለይ ጥያቄ ነበር። አሁን እንኳን ተለመደ መሰለኝ እንጂ ለምን ዘውግ እንደምል እና ያንንም ያብራራውባቸው ጊዜያቶች ጊዜዎች ነበሩ። እሷም ደግሞ ይሄንን ለምንድን ነው የብሄር ፖለቲካ ብላ ያልጻፈችው ለምንድን ነው የዘውግ ፖለቲካ ያለችው የሚለውን በተመለከተ የሰጠችው ምላሽ ነበር። እሱን አድምጠን እንመለስ። አው ብሔር የሚለው ነገር እንግዲህ ምንድን ነው የራሱ ክራይቴሪያ አለው። እኛ ሀገር መጀመሪያ ምንጩ እራሱ ከእኛ አይደለም፣ ከአውሮፓ ነው። እነሱ ደግሞ የራሱ የሆነ ክራይቴሪያ ያለው ስልተ ምርት ያለው የሚለይ ከሌላው እንዴታ እንደና እንደነዶ የምትለይ ድግ ማረግ የምትችል የራሱ የሆነ ምንድን ነው ማህበራዊ ተቋም ያለው ለየተለየ ማለት ነው። ሌላ ጋ ማታዩ። ለምሳሌ እኛ ሀገር ብታይ ገዳ ስርዓት እንድትወስጪ ገዳ ቲፒካሊ ኦሮሞ ነው። እንዳቲ ገዳ ስርዓትን የሚያከብሩ እንደ ጌዲዮ አይነት ሰዎች አሉ፣ ዘውጎች አሉ። አውሮፓ ውስጥ ግን የራሱ የሆነ እንደ ገዳ አይነት ሶሻል ስርዓት ያለው ራሱ የቻለ የኢኮኖሚ ስርዓት ያለው ወይ ነጋዴ ነው፣ ወይ አራሽ ነው፣ ወይ ምናምን ነው የምትዩ ማለት ነው። ከሁሉም በላይ ግን ደግሞ አገር ለመሆኑ ተንደርድሮ ያለ ማለት አገር ቢሆን ምንም አይነት ከሌሎቹ ጋር አታችመንት ኖሮት የማያስቸግር እኛ ሀገር ከሆን አንዱን ብሄር ወስዳለው ብትይ በጣም የተያያዘ ነው፣ አስቸጋሪ ነው፣ የሚተረተር ነገር ነው። ግን ብሄር የምትይው ነገር እንደ ነዶ ተያይዞ የራሱ ክራይቴሪያ ሟልቶ በተለይ በተለይ ደግሞ የፖለቲካ እንቅስቃሴ ሆኖ ወይ ግማሽ ኦቶኖሚ ወይ ሙሉ ኦቶኖሚ የሚፈልግ የዘውግ ብቻ ማንነት ያለው ሳይሆን ዘውግ ዘለልም ሆኖ ግን የመገንጠል ወይም አውቶኖሚስ የመሆን ፖለቲካዊ ጥያቄ ያለው፣ ቢገነጠል ደግሞ ራሱን ችሎ የኢኮኖሚ የሶሻል የሌላም ክራይቴሪያዎችን አሟልቶ ራሱን ችሎ መኖር የሚችል የሆነ ኢንቲቲ ነው፣ አካል ነው። ወደ ዘው ስትመጪ ግን የባህል መመሳሰል ጉዳይ ነው። በቃ አንድ ሰው ተመሳሳይ ባህል አለው ማለት ብሄር ነው ማለት አይደለም። ሊገነጠር በር ላይ የቆመ ነው ማለት አይደለም። ወይም የመገንጠል ጥያቄ ያነሳል ማለት አይደለም። ወይም ሰሜ ኦቶኖመስ ለምሳሌ የሚያገርጡት አሪ የሚባሉ ብሔረሰቦች አሉ። ኮር የምትያቸው ብሔረሰቦች አሉ። ከምባታ የምትያቸው አሉ። ሀዲያ፣ ጉራጌ የምትየው አለ። እነዚህን ሰዎች አሁን ብሔረሰብና ብሔር ናቸው ብቲ፣ አንድም ቀን ከኢትዮጵያ የመገንጠል ፖለቲካዊ ጥያቄ አንስተው አያውቁም። እንደገና ደግሞ ከሌላ ኢትዮጵያ የሚለየን እንደዚህ አይነት ኢኮኖሚክ አክቲቪቲ አለ፣ እንደዚህ አይነት መለዩ አለን ብለው አያውቁም። ግን ባህላችን ይከበር እንትናችን ይከበር የሚል ነገር ሊያነሱ ይችላሉ። ስለዚህ ዘውግ ማለት በአጠቃላይ ምንድነው? የተመሳሳይ ባህል እና አንድ ቦታ የመጋራት ምናምን አይነት ጉዳይ ነው እንጂ የፖለቲካ ኦቶኖሚ የመጠየቅ ነገር ላይሆን ይችላል። ነሰሰር እና እኛውን ዘውግ ስንል ልናሳንስ ምናምን ፈልገን አደለም። ብሄር የሚለውን ነገር የሚያስቆጣቸውም ሰዎች ስላሉ ነው የማነሳው። ዘውግ ስንል የሆነ የበታች ለማድረግ ምናምን ተፈልጎ ሳይሆን የእኛ ሀገር የሚወክለው ዘውግ የሚለውን ነው እንጂ አውሮፓውያኑ ያመጡትን ለኔሽን ስቴት ቢልዲንግ እርሾ የሆነውን ኔሽን ወይም ብሄር የሚባለውን አይደለም። ክራይቴሪያዎቹ መጽሐፉ ላይ ያስቀምጫለሁ አድማጮች ያነቡታል ነው ብዬ አስባለሁ። እና በዚች ባለችን ሰዓት ማለት የሚቻለው ይሄንን ነው። እሺ፣ እንግዲህ ሌሎቻችሁ ያላነበባችሁ ትኖሩ፣ የዘውግ ፖለቲካ ስር መሰረቶችን እንድታነቡት ነው በዚህ አጋጣሚ። ትወዱታላችሁ ብዬ አስባለሁ። የተለያዩ እንዳልኩት በርካታ ማጣቀሻዎችን እያቀረበች የተነተነችበት የዘውግ ፖለቲካ ስራ መሰረቶች ምን ይመስላሉ? የሚለውን ያሳየችበት መጽሐፏ ነው። የተለፋበት ነው፣ እንደው ዝም ተብሎ የተሰራ አይነት ነገር ሳይሆን በደንብ የተለፋበት መሆኑን የምታቁት አይነት መጽሐፍ ነው እና ደግሞ መስከረምንም ይህንንም መጽሐፍ ለማስታወስ ወደናል። እንግዲህ ሌላው ደግሞ የተነሳው ጉዳይ ስለ ዘውግ ብሔረተኝነት መስኪ ስትጽፍ ወይንም ደግሞ ስትናገር ለአማራ ሕዝብ ጥቃት ሲፈጸምበት ከመጮኋ ጋር ተያይዞ የሚነሱባቸው የተለያዩ ጥያቄዎች ነበሩ እና ለእሱ የሰጠችው ምላሽ ነበር እና ወደ እሱ እንሄድ እስኪ። ስለ አንድ ዘውግ መጠቃት መጮህ እና የዘውግ ብሔረተኝነት ምን እና ምን ናቸው የሚለውንም በውይይታችን ወቅት አንስተን ነበር እና ወደዛ ደግሞ አልፋለሁ እና መስከረም እዚህ ጋር ስንነጋገር በሁሉ ነገር ተስማምተን አይደለም። የተለያዩ ሀሳቦች እኔ የማምንባቸው መስከረም የማታምኝባቸው መስከረም የምታምኝባቸው እኔ የማላምንባቸው ሀሳቦች እንዳሉ እንግባባለን። በጣም የሚያሳዝነኝ በአሁኑ የፖለቲካ ሁኔታ በአንድ የሆነ ጉዳይ ላይ ከተለያየሽ ሁሉ ነገርሽን በቃ የማጣጣል እንደገና ደግሞ ይሄ እኮ ሀሳብ ነው አይደለ? መጽሐፍ ላይ ሀሳቡ ላይ ያቀረብሻቸው በቂ የሆኑ ዝርዝሮች አሉ እነዛ ላይ ነው መወየት ያለበት እንጂ መስከረምን አንዳንዴ በትክክል በምታስቢ በተናገርሹ አንዳንዴ ደግሞ በግምት በማይሆን ነገር ስራውን በሙሉ ማጣጣል አይነት ነገር ያለው እና በጣም የማዝንበት ነገር ነው። አንዳንዴ ይሄ የሚሆንበት ምክንያት ደግሞ የሀሳብ ልዩነትን እንደ ጠላትነት ከመውሰድ ባሻገር ደግሞ ለሆኑ ለተበደሉ የዘውግ ክፍሎች ድምፅ ማሰማት የዘውግ ብሔርተኛ ተደርጎ ሲታሰባ ያለው እና ከዘውግ ብሔርተኛ የማምታታት ነገር እሱም ላይ ትንሽ ግልጽ አድርገሽ ብታልፊው ደስ ይለኛል። ጥሩ ጥያቄ ነው ያነሳሽው ሪዮት ግልጽ ማድረገው ነገር አለ ለማለት የፈልግሽው በደንብ ገብቶኛል። ከዛ በፊት ግን አንድ ትንሽ ወደዋላሉ ሰድሽና ከይቅርታ ጋር ምን አለ መሰለሽ፣ የዘውግ ፓርቲዎች ምን ይላሉ? የዘውግ ፓርቲ ዲሞክራሲያዊ መሆን አይችልም። ዲሞክራሲ የተፈጥሯቸውን ጽፌያለሁ በደንብ ዘርዝሬ እሱን ያው አድማጮች የሚያተኩሩበት ብዬ አለው። ለምንድን ነው እሱ የምለው አንዲት ነገር ብቻ ብዬ ልለፍ እሱ ላይ በጣም ፎከስ ማድረግ የሚፈለግኩት ለምንድን ነው ምን ይባላል መሰለሽ እዚህ ሀገር ፌዴራሊዝሙ እኮ ጥሩ ነው የዘውግ ፌዴራሊዝሙ ማለት ነው በሌላ አባባል ፌዴራሊዝሙ ጥሩ ነው ግን ዲሞክራታይዝ መሆን ነው የቀረው ይሉሻል የዘውግ ፌዴራሊዝም የዘውግ ፓርቲም ዲሞክራሲያዊ መሆን አይችልም የማይችልባቸው መንገዶች ተቀምጠዋል እዛ ጋር መጽፉ ጋር እንደ ቢያዩ ቢያነቡ በጣም ምለው እሱን ነው። ለመመሰልሽ አሁን በጣም ትልቅ እግር ብረት የሆነው እግራችን እግራችን ላይ ታሰረ፣ ሀገራችን ወደ ዲሞክራሲ እንዳትሄድ በጣም ጠፍንጎ ያዘው እውነት የሚመስል ሲሚንግሊ፣ ግን እውነት ያልሆነ ነገር ምንድን ነው? ፓርቲዎቹ እኮ ይኑሩ ጥሩ ነው፣ ዲሞክራሲያዊ ውይይት እናድርግ። ከዘውግ ፓርቲዎች ጋር ጥሩ ነው መወያየት፣ መጥፎ አይደለም። ግን በተለይ በተለይ የዘውግ ፌዴራሊዝሙ ዲሞክራታይዝ ብቻ መሆን ነው የሚቀረው እንጂ ፐርፌክት ነው። ስለዚህ ስለ ህገ መንግስቱ ቅያሬ አታውሩ። የዘውግ ፌዴራሊዝምን ደግሞ በሲቪክ ፌዴራሊዝም ወይም በዚህ በፖለቲካል ፌዴራሊዝም መቀየሩ ላይ አትነጋገሩ ይላሉ። ለምን? ፐርፌክት ነው፣ ዲሞክራታይዝ ማድረግ ብቻ ነው የቀረው ይላሉ። እንዴት አድርገው ዲሞክራሲያዊ እንደሚያደርጉት ነው ያላቅ ሊሆን አይችልም። እሱ የማይሆንበትን ምክንያት እንግዲህ ኮንቪንስ በሚያደርጉ ሁኔታ ጽፌ ያለውኝ የእኔ ፈጠራም አይደለም ያው እንዳልሹ ቅድም ከመዛግብት አግኝቼ የጻፍኩት ነገር ነው እና እንትን ማለት የለብንም ማለት አሁን እነዚህ ሰዎች የዘውግ ፌዴራሊዝሙ ጥሩ ነው ግን ዲሞክራታይዝ መሆን ነው የቀረው ሲሉ ይሄ እንደዛ የሚሉበት ምክንያት ምንድን ነው? ሀፍት ሩዝ ነው የሚያወሩት። ዋናው ኢንቴንሽናቸው ግን ምንድን ነው? ይሄ የዘውግ ፌዴራሊዝም ለእነሱ ኮምፎርት ዞን ነው። ለምን? እኛ ማጆሪቲ ትኒክ ግሩፕ ነን ብለው ያስባሉ። ማጆሪቲ ስለሆንን የዘለአለም የስልጣን ባለርስቶንን ስለምንቀጥ ማለት ነው። በሌላ አባባል ነገሩ እኛን ኦልዌይስ ሰርቭ ስለሚያደርገን መቀጠል አለበት ማለት ነው እንጂ በትክክል የዘውግ ፌዴራሊዝም የዘውግ ፖለቲካ የዘውግ ህሳቤ ዲሞክራታይዝ ሊሆን እንደማይችል ግልጽ ያለ ነገር ነው። እና እሱን አሁንም ደግሜ እሱን ተናግሬ ከዚህ ካለን ሪያሊቲ ጋር እንዲያስባለኝ፣ ለምንድን ነው ዲሞክራታይዝ ይሁን እንጂ ችግር የለም የሚለው ነገርን ቻሌንጅ ማድረግ የምንችለው እነዚህ ነገሮች ስናነብ ነው። እነዛ ሰዎች ፊትለፊታችን ይመጣሉ። የሀገራችን ሰዎች ናቸው። ነገ ልንወያይ እንቀመጥ ይሆናል። ስለዚህ ለመወያየት ስንቀመጥ ይዘን የምንመጣው ስንቅ ያስፈልገናል፣ እና እሱን ቢያነቡ አድማጮች ለማለት ፈልጌ ነው። ከዛ በጣም ጥሩ ጥያቄ ያነሳሽው ዘውግ በቀጥታ እኔ አንቺ ያልሽውን ነገር እኔንም የዘውግ ፖለቲከኛ ነሽ፣ እና እንዴት ስለ ዘውግ ፖለቲካ ትጽፊያለሽ ተብሎ ደግነቱ እኔ ምንም የሚባለውን አሰስገሰሱን ሁላ ወደ ልቦና የመከት ሰው አይደለም። በጣም ሴሌክቲቭ ሰው ነኝ በጣም የሚናቀውን መናቅ የሚተወው መተው የሚችል ሰው ነኝ፣ እና ብዙም ችግር የለብኝም በግሌ ግን እንደው ማጥራት ስላለብን በትክክል ይሄን ነገርም እውነትም ሊመስል ስለሚችል እኔ ብዙም ቦታ ባልሰጠውም ግን እውነት ሊመስል ስለሚችል ማስረዳቱ አይከፋ በሚለው ነው እንጂ አሁን አንቺም እኔ ራሴን እንድከላከል ምናምን አይደለም፣ ወይም ስለራሴ አይደለም አደለም ማውራው ነገሩም ይሄን ያልሚያሳስበኝ ጉዳይም አይደለም። ምክንያቱም ሰውም የሚያስበውን መቆጣጠር አትቺም። ነውና ሰው እንደፈለገ ማሰብ እንደሚችል ማምን ሰው ነኝ። ግን ማብራራት ትንሽ ሊመስል ስለሚችል ነው። አሁን እኔ ሁልጊዜ የማወራው ነገር ምንድን ነው? እኔ የዘውግ ፖለቲከኛ ሳይሆን ብዬ ማስበው ራሴ፣ ሰው እንደፈለገ ማሰብ መቻሉ እንዳለ ሆኖ፣ እኔ ግን ማስበው ምንድን ነው? የዘውግ ፖለቲከኛ ሳልሆን፣ እኔ የዘውግ ፖለቲካው በህዝቦች ላይ እያመጣ ያለውን ችግር የምገልጥ ሰው ነኝ። እንደዚህ ብዬ ነው ራሴ የምገልጽ የዘውግ ፖለቲካው በኢትዮጵያ ሕዝቦች ላይ እያመጣ ያለውን ችግር ያለምንም ርኅራሄ። ምክንያቱም የዘውግ ፖለቲካ ላይ የመራራበት ምንም አንጀት የለኝ። በአንድ ቀን ቢጠፋ ፖለቲካ መሆኑ ማለት ነው፣ ማህበራዊ ነገሩ ቅድም ብያለው፣ ዘውግ ፖለቲካዊ መሆኑ ምንም አንድ እርምጃ እንደማያራምደን በጣም አጥብቄ ማምንም አውቅም ሰው ነኝ። ስለዚህ የእኔ እንቅስቃሴዎች ለሰው የዘውግ ፖለቲካ መስሎ የሚታየው ዘውገኝነት መስሎ የሚታየው እንቅስቃሴ ግን ሪሊን የምን ብዬ ነው ማምን ነው የዘውግ ፖለቲካው ያመጣውን በሀገራችን ህዝቦች ላይ ያመጣውን ችግር ምንም ፈራ ተባ ሳልል፣ ማነው ያደረገው ማላይን የተደረገው ሳልል የማወራ ሰው ነኝ። የዘውግ ፖለቲካው ኢስታብሊሽመንቱ፣ ህገ መንግስቱ ያመጣውን ችግር ስለዛ ሳወራ በሽታውን እየጠራው ነው ማውራው። እንግዲህ ምንም በሽታ ኮሮና ለምሳሌ አንወድም፣ ኤች አይ ቪ አንወድም፣ ወይም ሌላ በሽታዎች አንወድም። ስለማንወድ ስለ በሽታው አናወራም ማለት አደለም። በብዛት ስለ በሽታ የሚያወራ እንደውም ሐኪሞቻችን ስለ በሽታው በጣም ነው የሚያወሩልን። ሐኪም ካልሆነ ሰው እየበለጠ ለምን? ከበሽታ እንድንድን በጣም ስለሚፈልጉ በምን ይተላለፋል፣ ምልክቱ ምንድን ነው፣ እንዴት ነው የሚለውን በደንብ የሚያውቁት እነሱ ናቸው። ስለዚህ ሐኪም ከሆነ ለምን ስለበሽታ ያወራል ማለት አይቻልም። እኔም ደግሞ ስጋት አለብኝ በጣም የዘውግ ፖለቲካ በአለም ደረጃ ምን እንዳረገ፣ በትንሿም ቢሆን የምንረዳቸው ነገሮች ልቦና የሚነግረኝ ትንሽ ነባብ የሚነግረኝ ነገር አለ። ስለዚህ አሁን በአጭሩ ሲጠቃለል ምንድን ነው? እኔ ስለ ዘውግ ፖለቲካ ሳውራ የዘውግ ፖለቲካውን ጥፋቶች እየነቀስኩ እያወጣሁኝ ነው እንጂ የሆነን ዘውግ ፕሮሞት እያረኩ አይደለም። አንዱ እሱ ነው። በዋና በመሰረታዊነት ይሄ ነው የኔ መርህ። እሺ፣ እንግዲህ ይህንንም እና ሌሎችንም ምላሾች ሰጥታ ነበር ዛሬ መስኪንና አንደኛው መጽሐፏን፣ የዘውግ ፖለቲካ ስለመሰረቶች የተሰኘውን ያስታወስንበት ፕሮግራም ነው። ብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ሰላም ሆኖልን